ሰላም ጤና ይስጥልን። የተከበራችሁ ውድ የዓለም አካዳሚ ቤተሰቦች፣ በያላችሁበት ሰላማችሁ ብዛ። ዓለም አካዳሚ የአማርኛና የእንግሊዝኛ ቋንቋ ትምህርቶችን ለጀማሪዎች ከመጀመሪያው ጀምረን ከመጀመሪያው ከመሰረቱ ጀምረን እያስተማር እንገኛለን። እናንተ መማር ማስተማሩ ላይ እድሉ ያልገጠማችሁ ቤተሰቦቻችን፣ ባላችሁበት ሆናችሁ በእጃችሁ ላይ ባለ ስልክ ብቻ በሳምንት አምስት ቀን፣ በቀን ደግሞ ለአንዳንድ ሰዓት፣ በቀን ወይም በማታው እናንተ ፍሪ በምትሆኑበት ሰዓት ሰዓት መርጣችሁልን የምትማሩ ይሆናል። በድጋሚ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። በውስጥ መስመር ደግሞ መማር የምትፈልጉ ታች ላይ ባስቀመጥናቸው ስልክ ቁጥር ደውሉልን። ማለትም በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። እስኪ ዛሬ ደግሞ የአማርኛ ዲቃላ ሆህያት ዲቃላ ወይም ውስብስብ ሆህያት ወይም ፊደላት የሚባሉትን እናያለን ማለት ነው። በጽሞና ተከታተሉኝ። በጽሞና ተከታተሉኝ። ምናልባት ከፈጠንኩኝ እየደገማችሁ እዩት፣ ካልያ ደግሞ ከእኔ ጋር እኩል መሄድ ይኖርባቸዋል ማለት ነው። እስኪ ወደ ትምህርቱ እንሄድ። ከዚህ ጋር ሆዋ ትባላለች።

ሟ ሏ ሟ ሏ በጣም አሪፍ። እስኪ እናንተ በሉኝ። እች ማነች? እችኛስ? ሏ ሉ በጣም አሪፍ። እችኛስ ኳ እችኛዋና እችኛዋ ተመሳሳይ ናቸው። ተመሳሳይ ናቸው፣ ምክንያቱም ሐመር ውሃና ብዙሃን ውሃ እና ሀሊታ ውሃና በድምፅ ተመሳሳይ ናቸው። የሚለያዩት ስንጽፍ በቅርጻቸው በምንድነው በአጻጻፋቸው ነው የሚለዩት፣ እንጂ በድምፅ ተመሳሳይ ናቸው ማለት ነው። ስለዚህ እችን ሃ አካልን እችኛዋንም ሃ ነው ምንላት፣ ሃ ነው ምንላት። ሶስት ሃ አሉ፦ ሀሊታ ሀ፣ ሐመር ውሃ፣ ብዙሃን ውሃ እነሱ ስማቸው ተመሳሳይ ነው። ስማቸው ተመሳሳይ ነው ሲጻፉ ነው የሚለያዩት። እሺ እንመለስ። እችኛዋ ማነት ሟ፣ ሟ። ጎበዞች። ስለዚህ ሏ፣ ሷ፣ ሟ ካላችሁ ልክ ናችሁ ማለት ነው። ሁለት ድምፅ ነው ያለው። ምንድን ነው ሁለት የሆነ ሁለት ፊደል የምንጠራ ነው የሚመስለው። ለምሳሌ ላይ ሁ ብለን ዋ እንላለን። ሁ ዋ፣ ሉ ዋ፣ ሉ ዋ

ሱዋ አሁንም ሱዋ ሷ። ምክንያቱም እቺ ንጉሱ ሰና እሳቱ ሰ ድምፃቸው ተመሳሳይ ናቸው። ድምፃቸው ልክ እንደዚህ እንደ ቅድሙ ሃና ሐመርኋ ተመሳሳይ እንደሆኑት ሁሉ እቺኛዋ ንጉሱ ሰና እሳቱ ሰም ተመሳሳይ ድምፅ አላቸው ማለት ነው። ተመሳሳይ ድምፅ አላቸው። ስለዚህ ሷ ካልን እችንም ሷ ነው የምንላት። ሷ ይሄኛው ሯ ነው። ይህኛው ደግሞ ሹዋ ሹዋ፣ ሽዋ። ስለዚህ

እዚጋእዚህ ጋ እሺ፣ በጣም አሪፍ ኋ ሏ ሟ ሷ ሯ ሷ ሿ ካላችሁ ልክ ናችሁ። እሺ ከዚህ ጋር ደግሞ ቋ ቋ ቋ ቋ ቋ ቧ ቧ ቧ ቧ ቷ

ኦዋ ሳይሆን ኤና ይባለው። እሺ፣ ልክ ከሌሎች ይለያያል፣ ከሌሎች ይለያያል፣ ይለያል። እነዚህ ኗ ብትሆን ይሄኛው ኤና የሚባለው ግን ያው ውስብስብ ፊደል ነው፣ ግን እንደነሱ ኦዋ የሚል አይወስድም። ነው የሚወስደው ይሄ ከዚህ ላይ ኳ። ስለዚህ ኗ ኗ ኛ እ እንዳትሸወሩ እዚህ ጋር እ ነው የምትባለው እንጂ ዋ አይደለም ዋ አይደለም እ እ እ ኳ ኳ ኳ ኗ ኗ እ ኳ ኳ በጣም አሪፍ ስለዚህ ኋ ሏ ኋ ሟ ሷ ሯ ሷ ሿ ቋ ቧ ቷ ቿ

ፓ ፓ ስለዚህ አንዴ ሙሉዎቹን ይደግምና እጨርሳለሁ። ፓ ሏ ሗ ሟ ሷ ሯ ሷ ሿ ቋ ቧ ቷ ቿ ኗ ኗ ኳ ኋ ኳ ዟ ዟ ዷ ጇ ጓ ጧ ጯ ጧ ጿ ፏ ፏ በአጠቃላይ እነዚህን ይመስላሉ ማለት ነው። ስታነቧቸው ግራ እንዳይገባችሁ የሆነ ፊደል ሁለት ፊደል ነው የሚሰጡት ወይ የሆነ ሁለት ድምፅ ማለት ነው። ለምሳሌ ቋ ብናይ ቁ ብለን ዋ ቁ ዋ ቁዋ ቡ ዋ ሁለተኛ ቡ እናደረግእና ዋን እንጨምራለን ቡዋ ቡዋ ቡዋ የኛው ደግሞ ቱ እናድረግ ና ዋ ቱ ዋ። ለዛሬ የነበረን ትምህርት ይሄን ይመስላል። በቀጣይ ትምህርት ወይም ቪዲዮ እስክንገናኝ ሰላማችሁ ይብዛ።